እግዚአብሔር ስም ለዘላለም እየተባረከ ይሁን። ዛሬ ይዤላችሁ የመጣሁት ብርቱ መልእክት የምስራች ዜና ይዤላችሁ መጥቻለሁ። ከእኔ ጋር ሆነን አብረን እንከታተላለን የእግዚአብሔርን ቃል ሁለተኛ ነገስት ምዕራፍ ስድስት ከቁጥር 8 እስከ 23 ድረስ ያለውን መልእክት አብረን እናነባለን። በዚያም ጊዜ የሶሪያ ንጉስ ከእስራኤል ጋር ይዋጋ ነበረ። ከጠላት አለቆች ጋር ከተማከረ በኋላ በዚህም በዚያ ቦታ እሰፍራለሁ አለ። የእግዚአብሔር ሰው የሶርያውያን በዚህ ታች ወርደዋልና በዚህ በኩል እንዳታልፍ ተጠንቀቅ ስሉ ለእስራኤል ንጉሥ ላከበት። ስለዚህ የእስራኤል ንጉሥ የእግዚአብሔርን ሰው የነበረውን ቦታ አስቃኘው። ኤልሳም ንጉሥ እንደዚህ ካሉት ቦታዎች ራሱን እንዲጠብቅ ከአንዴም ሁለት ጊዜ በላይ አስጠነቀቀው። ይህም የሶርያ ንጉሥ እጅግ ስላበሳጨው የጦር አለቆችን ጠርቶ በመካከላችን ከእስራኤል ንጉስ ጋር እየተወዳጀ እንዳለ አትነግሩኝምን? ስም ጠየቃቸው። ከጦር አለቆች አንዱ ንጉስ ጌታ ሆይ፣ ከእኛ በኩል ማንም ሰው የለም፣ ነገር ግን አንተ በእልፍኝ ሆነ እንኳን የምትናገረውን አንዲትም ሳትቀር ለእስራኤል ንጉስ የሚናገር በእስራኤል ያለው ነቢ ኤልሳ ነው አለው። ሃሌሉያ። ንጉሱም ሰዎችን ልኮ እንዲያስዙ የት እንደሚገኝ ፈልጉ ስል አዘዘ። ከዛም በዳይታን ይገኛል የሚል ዜና ደረሰው። ስለዚህ ፈረሶችና ሰረገሎችን እንዲሁም ብዙ ሰራዊት ወደዚያ ልኮ፣ እነርሱም በሌሊት ደርሰው ከተማይቱን ከበቡ። የእግዚአብሔር ብሶ አገልጋይ በማለዳ ተነስቶ ወደ ውጭ ወጣ። ሲወጣ የፈረሶችና በሰረገሎች የተጠናከረ ሰራዊት ከተማይቷን ከቦት ነበሩ። አገልጋዩም ጌታ ሆይ ምን ማድረግ ይሻልናል ስል ጠየቁ። ነቢዩም ከእኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳም የእግዚአብሔር ሆይ ይዘን ያይዘን እባክህን አይኖቹን ክፈትለት። ሲመለከትም የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልተው አየ። ሶርያውያንም ወርዶ ወደ እርሱ ሲመጡ ኤልሳ ይህንን ሕዝብ እውር አድርገው ብሎ ወደ እግዚአብሔር ጸለየ። ስለዚህ ኤልሳ በጠየቀው መሰረት እግዚአብሔር እውር አደረጋቸው። ኤልሳም መንገድ በዚህ አይደለም፣ ከተማይቱ እቺ አይደለችም። ወደ ምትፈልጉ ሰው ምርቼ እንዳደርሳችሁ እኔን ተከተሉኝ አላቸው። ከዚያ መርተው ወደ ወደ ሰማሪያ ወሰዳቸው። ወደ ከተማይቱም ከገቡ ኋላ ኤልሳም እግዚአብሔር እንዲያዩ እነዚህ ሰዎች አይን ክፈት አለ። እግዚአብሔርም አይናቸውን ከፈተ፣ እነርሱም በሰማሪያ ውስጥ መሆናቸውን አዩ። ይላል ቁጥር 21 ላይ እስራኤልም ንጉሥ ባያቸው ጊዜ አቤቱ ሆይ ልግደላቸው፣ ልፍጃቸውን ብሎ ኤልሳዕን ጠየቀው። እርሱም አትግደላቸው፤ ለመሆኑ በሰይፍና በቀስ የማረካቸውን ትገድል ዘንድ ይገባሃልን? አሁንም የሚበሉትን የሚጠጡትን አቅርብላቸው፤ በልቶም ጠጥቶም ወደ ጌታቸው ሄዱዋል። ስለዚህም ታላቅ ግብዣ አዘጋጅቶላቸው ከበሉና ከጠጡ በኋላ አሰናበታቸውም፣ ወደ ጌታቸው ሄዱ ይላል ከዛን የመጨረሻ የሶሪያ አደጋ ጣዮች የእስራኤልን ምድር ሊወርሩ ከዚያ በኋላ አልተመለሱም ይላል። ሃሌሉያ። ዛሬ የምስራች ዜና መልእክት ይዤላችሁ መጥቻለሁ። እንዲህ የሚል የስብከተ ርዕስ ነው፣ የእግዚአብሔር ኃይል ከጠላት ኃይል ይበልጣል። አሜን። የእግዚአብሔር ኃይል ከጠላት ኃይል ምን ይሆናል? ይበልጣል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እንዲህ በሚል ቃል ዛሬ አብረን እንማራለን። የጌታ ስም የተባረከው። ምክንያቱም ኤልሳ በመለኮት መገለጥ የሶርያን ንጉሥ ሶርያን ያውቅ ነበር። ኤልሳ ለኢዮራም የሚያደርገው እርዳታ ለሁሉም ዘንድ ይታወቅ ዘንድ ስለነበረ ለሶርያ ንጉሥ ወሮ ደረሰ። እነርሱ ግን ከእርሱ ሰዎች መካከል ወሬ አቀባይ አልነበረም። ሶሪያውያን ኤልሳ በዳታን አለ ማለታቸውን በሰሙ ጊዜ ለመያዝ በኃይል ከተማይቶን በሌሊት ከበቡ ይላል። ዛሬ ከከበበይ ከበባ ኢየሱስ የበላይ። በመጨረሻም በሶሪያውያን መከበብ ለእግዚአብሔር ክብር፣ ለእርሱ መድኃኒት ያስገኛል ብሎ ስላመነ እርሱ ራሱ በእነርሱ መካከል ፈቃደኛ ሆነ። የኤልያስም አገልጋይ ከእንቅልፉ ነቅቶ የሶሪያን ታላቅ ኃይል በተመለከተ ጊዜ በፍርሃት ወደ ኤልሳ ጮኸ ይሁን እንጂ ኤልሳ የእግዚአብሔር ኃይል ከጠላት ኃይል እንደሚበልጥ አረጋገጠና አንደኛ በኤልያስ ጸሎት የኤልሳ አገልጋይ አይኖቹ ስፍር ቁጥር የሌሉትን መልአክቶችን ሰራዊቶችን በማለዳ በተጠንቀቅ መቆማቸውን አየ ይላል ዛሬ ብርቱ መልእክቴ የምሥራች ይጀላችሁ የመጣው የእግዚአብሔር ኃይል ከጠላት ኃይል ይበልጣል። ክብር ለኢየሱስ ይሁን። የእግዚአብሔር ኃይል ከጠላት ኃይል ሲበልጥ፣ ዛሬ እንዲሆናል፣ የአይን መከፈት ይሆናል። ሁለተኛ ላይ ከኤልሳ ጸሎት የተነሳ የጠላት ሠራዊት በሙሉ አይናቸው ታወረ። ከኤልሳ ጸሎት የተነሳ የጠላት አይን ሁሉ ምን ሆነ? ታወረ። ክብር ለኢየሱስም። ከኤልሳ አስር ማይል ርቀት ወዳለው ወደ ሰማርያ መራቸው። ዛሬ እንዲሆናል የጠላት አይን በኢየሱስም የታወረ ይሆናል። የተከተለ ጠላት ሊያስጨንቅ የወጣ ጠላት በኢየሱስ ክርስቶስም ዛሬ ይወድቃል። የምስራች መልእክት ይዤ መጥቻል። አዲስ ዜና እንዲህ ይላል ከጠላት ኃይል የእግዚአብሔር ኃይል ይበልጣል። አትፍሩ ከጠላት ኃይል የእግዚአብሔር ኃይል ይበልጣል። የእግዚአብሔር ኃይል ባጠገባችኋል። የእግዚአብሔር እጅ በጎናችኋል። አትፍሩ። ሰይጣን ውሸቱን ነው። የእግዚአብሔር ሰው አይኖ ተከፈተለት። ሰው ለነገሥታት ሁሉ ተፈላጊ ሆነ። ትፈለጋለ። ለነገሥታት ትፈለጋለሽ፣ ለዓለም ሁሉ ትፈለጋለሽ። እግዚአብሔር ይፈልግሻል። የአይን መከፈት ዛሬ ሊያደርግልኝ አንዱ ከኤልሳ ጸሎት የተነሳ የጠላት ሰራዊት በሙሉ አይናቸው ምን ሆነ? ሆነ ታወረ። ጃሎሴካቶሪያ ሶስተኛ የእግዚአብሔር ኃይል ከጠላት ኃይል ይበልጣል ብሎ የእግዚአብሔር ቃል ስናገር ከተማ ውስጥ ከገቡ በኋላ ኤልሳ በመማረክ ፋንታ እነሱ ራሳቸው የኢዮራም እስረኛ መሆናቸውን አወቁ ይላል። ነቢዩ ኤልሳን ለመያዝ ለማስጨነቅ ታጥቆ የመጣ የጠላት ሰራዊት ታልፎ ተሰጣል። ዛሬ ጠላት ታልፎ ይሰጣል። ዛሬ ጠላትሽ ታልፎ ይሰጣል። አትናወጡ፣ አትጨነቅ። ዛሬ ኤልሳም የለም ኤልያስም የለም ሙሴ የለም ኢያሱ የለም፣ እግዚአብሔር ካንተ ጋር አለ። ሃሌሉያ! ኤልሳን በመማረክ ፋንታ ራሳቸው ተማረኩ። ኢየሱስ ጌታ። በኤልሳ መሰረት እስራኤላውያን ጠላቶቻቸውን ሊዋግዟቸው የሚያበቃ ስልት በመስጠት ወደ አገራቸው ሸኛቸው። ዛሬ ቢሆናል። የኤልሳ የምልጃ ጸሎትና መመሪያ የኋላ ኋላ ለሶርያውያን የእስራኤልን ቸርነት በማወቅ ያደፈጡት ውጊያቸውን አቆሙ። የኤልሳ የምልጃ ጸሎትና መመሪያ የኋላ ኋላ ለሶርያውያን የእስራኤልን ቸርነት በማወቅ የደፈጣ ውጊያቸውን አቆሙ። ዛሬ የደፈጣ ውጊያቸው ይቆማል። የጠላት የደፈጣ ውጊያቸው ከቤት ዙሪያ፣ ከስራ ዙሪያ፣ ከመንገድ ዙሪያ፣ ከራይ ዙሪያ በኢየሱስም ስም ይቆማል። ሃሌሉያ! አደጋ ለመቃልም አልተመለሱም። ዛሬ እንዲሆናል። አጥብቀ ጌታን ከመስማት ወደ ኋላ ትበል፣ አጥብቀ ከመጸለይ ወደ ኋላ ትበል። እግዚአብሔር የሚናገረን ስማ። ኤልሳ እግዚአብሔር የሚናገረውን ሰማ፣ አየ፣ ነገሥታትን አስመለጠ። ካንደም ሁለት ጊዜ አስመለጠ።

ከጠላት ጋር ካለው ኃይል ይልቅ የእግዚአብሔር ኃይል ይበልጣል። የእግዚአብሔር ኃይል ይበልጣል። ሼፕ ፓቶሪያ ይህን ቃል ለምትሰሙት ሁሉ ብርቱ መልእክት ይዤ መጥቻለሁ። አትፍሩ፣ አትደንግጡ። የእግዚአብሔር ኃይል ከጠላት ኃይል ይበልጣል። ራዶ ሴካቶራ ዲና ማሻላ ቦሪያ ቸርነትን አድርግ። ለጠላት ጸልይ። ለጠላት ሚረት አድርግላቸው፣ ለጠላት እስራኤልን ልዋጉ የመጡት ትርነት ተደረገላቸው፣ ደፈጣ ውጊያ ቆመ። ዛሬ እንዲሆናል ውጊያ ይቆማል። ከጠላት ኃይል የእግዚአብሔር ኃይል ይበልጣል። በኢየሱስ ክርስቶስ ስም ጸልያለሁ። ተለቀቀ፣ ተለቀቀ፣ በረከቴ ተለቀቀ፣ እይታ ተለቀቀ፣ የጸሎት ጉልበቴ ተለቀቀ። ውሰዱ፣ በጌታ በኢየሱስም። ይህን ቃል የምትሰሙት ሁሉ ከጠላት ኃይል የእግዚአብሔር ኃይል ይበልጣል። ከጠላት ኃይል የእግዚአብሔር ኃይል ይበልጣል። ሻሎ ሴካቶሪያ ሬባ ዲና ማጋን ሳባዱና። ፈረሰ ከበባው፣ ፈረሰ ከበባው፣ ፈረሰ ከበባው፣ ፈረሰ ከበባው። አዲስ ሰይጣን የለም የተሸነፈ ሰይጣን። ዛሬ እግዚአብሔር የተናገረኝ መልእክት ይሄ ነው። ከጠላት ጋር ካለው ኃይል ካንተ ጋር ያለው ኃይል ይበልጣል። እወዳችኋለሁ። ይህን መልእክት የምታደምጡ ሁላችሁ አሜን እያላችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ወንጌልን አብረን እንስራ። ወዳችኋለሁ። ተባረኩ። አሜን ሻሎም።